እንቤተሰብ አሰላም አለይኩም ወረሕመቱላሂ በረካቱ እንደት ናችሁ? ሰላም ናችሁ ወይ? ከ አልሐምድሊላህ እንደው አንድ ያስደነቀ ነገር ላሳያችሁ ነው ማለት ነውና እኔ ብቻ ነኝ ስናንተ የሚለውን ነገር ማለት ነው ከጎጃም ወይም ደግሞ ከቤቴና ልክ ወደ አዲስ አበባ አንዳንድ ሀገሮች አሉ የትመን እንዲሁም ደግሞ በቃ ብቻ ስሞች አሉ። ከነዛ አንዱ የትመን የሚባለው ትሬትመን ምንድነው ነው ምናምን አሉ ብቻ ለሁሉ ያህል ደጀን ድረስ፣ ደጀንን እንደወጣችሁ አባይ በረሃ ይባላሉ እና በረሃውን እንደወረዳችሁ እና ከአዲስ አበባ ደግሞ መጣችሁ፣ የኦሮሚያ ክልልን ጨርሳችሁ ከአባይ በረሃ ክባን እንላለን እና ስንገባ ይቺ ቦታ ፍለግ ላይ ቁባታ እዚህ ወላይ ምርኝ ምራችሁ ማለት ድሮ ከአስር አመት በፊት እንዴት እንደነበረ ነግራችሁ እና ዛሬ ያለበት ሁኔታ ላሳያችሁ። እኔ በጣም የሚገረም በተለይ በዚህ ወር ውስጥ ሆነ ትልዩ ሳትደርሱ ማለት ነው። ከላይም ከፊትም ከኋላም፣ ኮዲያም ኮዲም ሆኖ ወላይ በጣም ይገረመ ማለት ይህ የሚታይ ከሆነ ይህ ቤት ፎቅ ከላይ ከታች መሬት ማለት ነው። የዛን ጊዜ በጣም ዱር ነበር በጣም ከምላችሁ በላይ እና ጫካው በጣም ያስፈራ ነበር ማለት ከአስር አመት በፊት እና ዛሬ ግን እንደዚህ የምር ቤት ተሰርቶበት ምናምን በቃ ሰዎች እየመሩ ስራ እየሰሩ ምናምን በቃ ሳይሆን በጣም ምን ላይ ምሬ ነው ታናላ ማለት እንጂ አጂ ያ ቢሮ ተቃ ይሆናላ ውስጥ ለውስጥ ተሰጥቶ ማለት ነው እ ያ ገደሉ ወይም ደግሞ ድንጋው ተራራው ምናምን ተሽከርክሮ ወይ የጨፈለቃችሁ እስከሚመስላችሁ ድረስ ማለት ነው እና እንዛን ያህል ነበር ያስፈራና ዛሬ ግን ያ ሁላ ነገር አልቆ ጠፍቶ እንደምታዩት ይህ ከመሬቱ ጋር እኩል ሆኗል ማለት ትችላላችሁ። አሁን ላይ ምድር የማባይ በረሃ ማለት ሞቃቱ በጣም ኃይለኛ ዘን ሰዓት እኮ እንዲያው አላህ እየጠበቀ እንጂ ማለት ነው። መኪና መስኩን ማን ብዘርፍ ብትጮህ እንኳ የማይደረስበት ነበር እና እኔ ገርሞኝ ነው የምላችሁ። ወላሂ እንደዚህ የምነግራችሁ በጣም ከምላችሁ በላይ እና ይህ የምታዩት እራሱ ተመልጦ ምናምን አልቋል፣ እና በጣም ገረመኝ፣ በጣም አጀበኝ። በጣም ደግሞ የገረመኝ ነገር ምንድነው? በእርግጥ ብዙ ጊዜ ትክክለኛ አሸዋ ማግኘት ከፈለጋችሁ የአባይ አሸዋ ይባላል፣ እና አሸዋ አለ። በነገራችን ላይ አባይ በረሃ ላይ በጣም ቆንጆ ቆንጆ አሸዋ አለ፣ ድንጋይ አለ። እና ድሮ ላይ ብዙም ቦታ አይሰጠውም ነበር። አሁን ግን እየተቆፈረ እየተጫነ ምናምን እየሄደ ነው። እና ይህ ከዚ መሬት ወቅ አያችሁ አዲስ ስሪት አዲስ መሬት እኔ እየተመራ የሆነ ሰው እንትን እያደረገ ሆን አላቸን ብቻ ግን እየተጫነ ራሱ መሄዳሽ አይቻለሁ። አንደኛ ሁለተኛ ደግሞ ድንጋይ ላይ ነጭ ድንጋይ እና ይሄ ነገር በጣም ገርሞኛ ወላሂ። እናንተ ነስ አልገረማችሁ? እያችሁት እንግዲህ እንደምታዩት ይሄ ቤት ማለት ነው ተሰርቶ። ይሄ ያለፉ መኪና እንደምታዩት ነጭ ድንጋይ ጭኖ እየሄደ ነው። አሁን ደግሞ የሆነ ስራ ጀምረዋል፣ ወንጀሮዎች ማለት ነው። ሱቆች ተከፍተዋል። ይሄ እንደምታዩት ትናንትና ተራራ ዱር የነበረው ዛሬ ላይ እንደዚህ መሆኑ በጣም ገረመ። ጥቃኩል ዳገት ማለት ነው ወይም ደግሞ አሁን አንዳንድ የከብቶችን ይዛቸው ሜዳ ስትሄዱ አንዳንድ ዱሮዎች አሉ እና ተመንጥረው ያለቁ ዱሮዎች እንደዛ ማለት ነው። በነገራችን ላይ ከአምስት አመት ከስድስት አመት በፊት ከሰል ራሱ የባህር ዛፍ ከሰል የለም ነበር። ኩፊያ ብቻ እንትኖ ስሙ እንጨቱ ስሙ ራሱ ይገርማችሁ ነበር፣ እና ያ ከሰል ማታ ተቀጣጥሎ ጠዋት እስተ ጠዋት ያድር ነበር፣ የሚገርመው ማለት ነው። አሁን ያ እንጨት የለም። ለምንድን ነው ብዬስቀኝ? ተመንጥሮ አልቆዋሉ ማለት ነው። እና አንዳንዴ ግን ማለት በእርግጥ የሆነ ቦታን አስተካክሎ ምናምን ለሆነ ነገር ማቅረብ ኸይር ነው። ግን አንዳንዴ ደግሞ ዱርና የዱር ማንጠር ዱር ማጥፋት ደግሞ አንዳንዱ ይጎዳል ብዬ አስባለሁ። ለምሳሌ ዛፍ ሲኖሩ እንስሳዎች የዱር እንስሳዎች ይኖራሉ ብዬ አስባለሁ። እነሱ ይሄ ሲጠፋ ደግሞ እነሱም ይጠፋሉ። በነገራችን ላይ ውስጥ ለውስጥ መንገድ ራስ ተጀምሮበታል። አያችሁት? ይሄ መኪና ጭኖ እያለፈ ነው፣ ይታያቸዋል። ይሄ አልፎ አልፎ ነጭ ድንጋይ ማለት ነው። ይሄ ይሄ ነገር እኔ በጣም ገርሞኝ ነው የምላችሁ። ይሄው ይሄ የምታዩት ጭኖ እያለፈ ነው። እና በጣም ገርሞኝ ነው። አሁን ይሄ አባይ በረሃ ነው የሚባል፣ ማን ያምናል? ነው እንደኔ አመለካከት፣ እንደኔ አስተያየት፣ እኔ እንጃ ያላ አለ ገርሞኝ ወይ ነው እኔ በነገራችን ላይ እንደዚህ ምላችሁና ይሄ ነገር እንዴት ነው የሚለው ነገር ካለ ያው ማለቴ ደግሞ ገርመው ይታያችኋል። ከመኪናው ላይ ከጭኖ ሲሄድ አጂብ እኔ ገርሞኛል። ይህ የምታዩት አባይ በረሃ ነው ምሬን እንምላችሁ ወላ አጂብ። እኔ በጣም የገረመኝ በነገራችን ላይ ያው አንዳንዴ የሆነ ቦታ ሄዳችሁ ስትመለሱ፣ ይሄ አመጣጥሽ እንዴት ነው ካላችሁ እኔ አንድ ሹፌሮ ሁለት ሶስተኛ በሳፋሪ ትንጫ ነበር። ግን ያው አንድ ላረብላሪ አንዳንዴ ያል እንደዚህ ያለ አይደለ፣ ባዶ ስለሆነ አንዳንድ ሰዎች ይችላል አለፍ አለፍ ብለ ይሆናል አይደለ፣ በቃ ያ ባህያበረ ሰላሳ ብር ታክሲ ያክል ማለት ነው። እና ለምሳሌ ስመጣ አንዷ ከሱ ጋር የተበስበስባት ፍቼ አፄ ወሬ ከዛ ፈለግለግ እዛ ድረስ የመጡ ሰዎች አሉ። ከዛም በኋላ ግን ደጀን ድረስ ሶስታችን ነው ማለት ነው። እና ግን የታዘብኩት ነገር አለ ወይስ ደግሞ በጣም ከሰው ጋር ተሰብሳባችሁ ቴዲ ቦታ ስለማታዩ ነው ምናምን ብዬ አስብ። እንደዛ እንዳይሆን ደግሞ ብዙ ጊዜ ቪዲዮ ሰርቻለሁ፣ ታያችኋል። ይሄ መንገድ በዛ ከፍ ብሎ ማለት ነው እንትን አለ የአስፓልት ተጀመረ ብቻ ሊሚባል ነው ማለት የሆነ ስራ ሲጀመር ነው ማለት ነው። እንደውም ተቅ ብለን ጠይቀን ማናየዋለን ይወለ ይችላል አብረን አሸዋው ማለት ነው። ተሰብስቦ ተቀምጠዋልና፣ ከዛ እያፈሰ ነው የሄደ። በነገራችን ላይ የአባይ አሸዋ በጣም ኦርጂናል እንደሆነ ብዙ ሰው ነው ብዙ ሰው ሲል ይሰማል። ወርጄ ብዙም ባላየውም ግን ቆንጆ እንደሆነ ሌላ ውስጥ አብርክቻለሁ ማለት አርጊ እና እንደው ይህን የገረመኝ ነገር ነው ለእናንተ እንትላችሁ የፈለኩት። ና እንደምታየው ምስት ይሄ ነገር እንዴት አያችሁት? ምናምን ብዬ ገምቼ ነው ወይም አስቤ ነው ና ባረክላፊት ሞቶች ሀገራችን አንዳንዴ ያለችበት ሁኔታ ደስ ይላል፣ አንዳንዴ ደግሞ ትንሽ የሆነ ታዝናላችሁ፣ አንዳንዴ ደግሞ በጣም ትገረማለች። እኔ በግርምት ነው ደስ በሚል ነገር ወዴት እየሄድን ነው በሚለውም ይዤ ነው። ይሄ የምታዩ ከየት እየተፈለጠ ነው? እየተፈለጠ ድንጋዩ እየተነሳ ነው ማለት ነው። ያው አስፋልት ሊሆን መሰለኝ። በነገራችን ላይ ብዙ ሰራተኞች አሉ በረሃ ላይ እንትን የሚሉ ማለት ነው። ሰራተኞች እንትን ተብለ እንደውም የሚገርመው አሁን ትንሽ ቅ እንዳውራቸው ሊሆን ሰራተኞች አሉ ዳር ለዳር እንትን መኪናም አስፋልት እንትን ብለው ወጥቶ ወጥረው በእንትን ማለት ነው። ይታያችኋል። ይህ አሸዋ ነው። ይሄ አሸዋ ተሰብስቦ ነው ማለት ነው። እና ያንን ወጥረው ምናምን እየሰሩ ያሉ ሰዎች አይቻሉ ማለት ነው። እንደምታዩት ይሄ ያያችሁት መኪና ነው ማለት ነው። ቆሞ ነው። ይሄ እዚህ ጋር በጣም ብዙ ነገሮች ተጽፈዋል፣ ተቀምጠዋል። ያያችሁት መኪና እንግዲህ ሌላ መንገድ ጀምሯል ማለት ነው። እንደ አባይ በረሀ የገረመ ነገር የለም። እንደዚህ እኩል መስተካከሉ ያ አላህ ተአምር አይገርማችሁም? እኔ በጣም አ አጂዬ እንደው ያረ ታልና አ በረ ትወር ያሄራውን አሳካለን የምሬ ማለት

ለምን እኛ ላይ አገራችን ላይ ከሶስት አመት በፊት ነው መሰለኝ ከአምስት አመት በፊት እየተሸነሸነ እየተሰጠ ቦታ ቤቶች አሉ። ለምሳሌ ያው የሀገር የሚስተቁታላት ወደ ፍልፍልማ ና ወደ ወይና የብዙ ቤቶች ተሸንሽነው ለብዙ የተሰጥተዋል ማለት ነው። እና ይሄም እንደዛ መሰለኝ የተጀምሩ ብቻ አልሐምዱላ። እንደዚህ አይነት ነገር ሲታይ ይደስላል። ለምን ብዙ ወጣቱ የሆነ ነገር መስራት ይፈልጋል። ይህ የምታዩት ድልድዩ በል ዳር ማለት ነው። ተሰርቶበት ነው ማለት ነው። ማለት ዝናብ ሲጥል ከላይ እንትኑ እየመጣ አፈሩ እየመጣ እንትን እንዳይለ እንዳያጠፋው ያው በእንትን ለብሷል በሽቦ ነገር። ካሜራው እንትን አይለው ምንጭ ማለት ነው። እና በጣም ቆንጆ አጀማመር ነው የጀምረው። ትንሽ ደግሞ አስፋልት ሰፋቢል በጣም ነው ያው እንደምታዩ